ወደዋና የተከበረችው የምወዳት ሚስቴ የሰራችልኝን እዩልኝ። በነገራችን ላይ እስኪ እየበላው ካልሆነ ይህንን ዛሬ ያዘጋጀሁላቸውን ቪዲዮ ለማየት፣ እንዲሁም አልችለውም። የሴትን ልጅ ረገጣ እንደዚህማ ዝም ብዬ የምችለውም አይመስለኝም። አር ዩ ሴሪዮስ ራይ ነው ያወራሁት። ለማንኛውም ምርጥ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። አንድ ባለትዳሮች ፍቅረኛሞች ይሁን ባለትዳሮች ልበል እንጂ ልጅ ወልደዋል፣ ከብደዋል። አሁን ምን እንዳቀለላቸው ባላቅም ባልየው የፕራንክ ብሎ የሚሰራውም ቢሆን ልጅቷን በጣም የሚያሸማቅቅና ተስፋ የሚያስቆርጥ ነገር ነው ብዬ ነው የማስበው። ብዙዎችም ይህንን ነው እያሉ ያሉት እና እሱን አቀርብላችኋለሁ። አንዲት እህታችንም ደግሞ መቀመጫ የለኝም መልኬ ግን ያምራል መቀመጫ ግን ወፍ ብላ ተማራ እየየ እያለች ነው መቀመጫ ምን ለማንኛውም እስኪ እነሱን ቪዲዮዎች እየበላሁ አብረን እናያለን። መጣሁ ተመልሼ መጥቻለሁ ማለት ነው። ያው በሆዶ አይደል የገመታትን የምበላው አብረን እንያቸው እና ከዛ ሀሳብ አስተያየታችንን በጥቂቱ አድርገን እንሰጣለን። መጀመሪያ ግን እስኪ እቺ እህታችንን እናያትና ከዛ በኋላ ብንሄድ ይሻላል። ያው መቀመጫ የለኝም እያለችን ነው። እሷን እንያትና ከዛ ወደዚኛው ወደ ትዳሮቹ እንሄዳለን። ቀጥ እስኪ እኔ የሚያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ፣ እቺ የምታክል ቂጥ እኔ አሁን እሺ፣ ምንድን ነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስት ዋው! ከዛ አይ ሞራል ሞራል እንግዲህ ፊት ፊትታጥቋጭ ጠጣ። በአሁኑ ሰዓት ወንዱ የሚያየው ያው እኛ መቀመጫ ላይ ነው ትኩረት ያደረግ ነው። አንዳንዴም እኮ እንሸወዳለን እኮ ገብቷቸዋል አደለ? ከኋላ መቀመጫ አይተን ዋው ብለን አለፍ ብለን ስናይ አውዝ ብላ እንላለን። በስመ አብ ወንደፈስገስ እንደዚህ የሚያስብሉ ሁኔታ ውስጥ ገብተናል። አሁን አንቺ አሁን መቀመጫ ምን ያደረግልሻል? እኔ አሁን ትንግርት የሚሆንብኝ የተፈጥሮ ነገር ግርም ይለኛል። እኛ ወንዶች ላይ ያለው እና የተሰጠን ነገር በቃ ዓይናችን በመቀመጫ የተሰራ እስኪመስል ድረስ ማለት ነው እና ከዛ ላይ ማርም የሚቆረጥ ነው የሚመስለን ሁሉ በቃ ካላስ እንዲ የሆነ ገበድ ያለ ምናምን እንዲ የሆነ መቀመጫ ስናይ በቃ ሌላ ሌላ አሁን ለዚህ ነው የምትጠበበው እናት ቀዳዳ ካለው በቂ ነው። በቃ ኧረ ይቅር ይበለኝ። ኧረ ኧረ ወረድኩባት። ኧረ ይበቃል እውነት ይበቃል እናንተ፣ የምትልወተዋን በሏት። በእርግጥ ነው ቆንጅዬ ናት። ይሄንን አምነ ኧረ እንዲህ ስል ደግሞ 666 የሚባል እን እንዲህ ታምሪያለሽ ኧረ ተው። ይሄንን ሲን አልወደውም ይሄንን ለማንኛውም እንዲህ ብል ይሻላል። ቆንጅዬ ናት። እናንተ ሀሳብ አስተያየት ስጡበት። ግን እናቴ ደበቅ በይ ውበት፣ ደምግባት ምናምን ከባህሪ ጋር ሲሄድ አንድ ላይ ስታጣጥሚው መልካም የሆነ ትዳርም መልካም የሆነ ግንኙነትም ይኖርሻል። ግን የሆነ ነገር አሁን በአንቺ በመልክሽ በጣም ተማምነሻ ለአንቺ የሰጠሽ ቦታ አለ ወረድ ስቲ ግን ነስቶሻል፣ እና በቃ ጸሎት፣ በጸሎትና በጸሎት እናሳድግልሽ። በጸሎት ማሳደግ ሁሉ ጀምሯል አልኩ። ቦርጭ ማለት ማሰነስ ምናምን ወደ እነሱ እንመጣለን። አሁን ግን እስኪ ወደ ዚችኛ ወደ ባለትዳሯ እንሂድና እቺን ስጧት፣ የምትሰጡትን በሏት እስኪ እንስማቸው። በፕራንክ ሰበብ ሞራልን የሚነካ የሴት ልጅ በቃ ተስፋ የሚያስቆርጥ ያለችበት የህይወት ኢትዮጵያ እንግዲህ አስቡት። ኑሮውን ታውቁታላችሁ። ውጣ ውረድ ያለው ነው እንግዲህ። ከቪዲዮው በኋላ ብዙ የምንላቸው ነገሮች ይኖራሉ። እንስማው። በቃ አሁን ሰን ማለት ነው። በፊት ሻይን ነበር የሚያረጋ ምን ማለት ነው ምን ማለት ነው ነው ወልጄ ብቅ የምትሻሪ ነበር ማለት ከዚህ በፊትም እንደሚናገራት ከዚህ በፊትም እንደሚጫቁናት አይነት ነገር ነው። አሁን እኔ ከቪዲዮ የምንረዳው ለምን ብትሉ እንደዛ እንኳን እንደዚህ የሚያሸማቅቅ ነገር የመጨረሻ እየተናገረ እሺ፣ እሺ እኔ እኮ ገንፎ አልበላም ጨጓራዬን ያመኛል እንደዚህ አለልም እንደዚህ እኮ ነው እሺ አያችሁ ሴት ልጅ በኢትዮጵያ ባህል ሴት ልጅ ትረገጥ ሴት ልጅ የፈለገ ነገር ወንድ ልጅ ቢላት በቃ ዝም ትበል የሚል ህግ የወጣ እስኪመስል ድረስ እያያችሁ ነው ጭቆ ነው በቤት ውስጥ ነገር ግን ስለ ሴት ልጅ እኔ አሁን ለመናገር እያሽቃበጥክ ነው አይደለም። አይደለም አንደኛ የምወዳቸው እህቶች አሉ የመጀመሪያው ሁለተኛ የሞዳትና የማፈቅራት እኔ እንጃ ፈጣሪ ባርኮ የሰጠኝ ሚስት አለች። ገብቷቸዋል አደለ? ከዛ አንጻር ሴት ልጅ እንደዚህ አሁን መውለዷ አንሶ ቶ ወንድ ልጅ ያኔ በቃ አልጋ ከሰበረ በኋላ ላሽ ነው። በቃ ሙሉ ነገሩ የሚታነጸው ልጅ እኮ እናት ነው። እኔ አንዳንዴ የሴት ልጅ ሲባል ስድብ የሚያደርጉት ነገር ግርም ይለኛል። እኛ እኛ አሁን አባት የሚባል አብዛኛውን የሚባለው አሳደጋ ይባልም በቃ አንዳንድ አንዳንድ አባቶች በቃ እበት የሆኑ አሉ። በቃ ይቅርታ አድርጉልኝ። አብዛኛውን ለምን ብዙ ጊዜ ካስተዋላችሁ ሴቶች እህቶቻችን ላይ ነው ልጅ ጥለው እንኳን የሚሄዱት፣ ጸብ ይነሳ ልጅ ጥለው የሚሄዱት ወንዶች ናቸው። ከዛ በኋላ መስዋዕትነትን የምትከፍለው ሴቷ ናት። በጣም ያሳዝናል። እውነቴን ነው የምላችሁ። በጣም ከዚህ አንጻር እንደው እምትበዩን ቀንሺ እንደዚህ እንግዲህ ቪዲዮ ላይ ካስተዋላችሁ አሁን ከሰማችሁ ሁለተኛ ኑ ያልከኝ እኮ አንተነ። በቃ የቤትም ገበና ምንም ምንም ይወጣል፣ ችግር የለም። በቃ ገንዘብ ያምጣ፣ ቪዮ ያምጣ ነው ታሪኩ። ግን እቺ ልጅ አሁን ውስጥ ያለውን ያወራው፣ ገብቷችኋል አደለ? የተሰማውን ስሜት ለምን ከአባባሉን ብያቸዋለሁ እኮ ከልብ የሞላው ነው ወደ አፍ ተርፎ የሚፈሰው የሚባለው ይሄ ነው። ውስጡ የሌለውን ነገር ምንም እንዴትም ብሎ ሊመጣ አይችልም። ገባችሁ። ልጅ ሁለት ወር ተቀምጣለች። ይሄ ልጅ ያሰበው ወይም ደግሞ አብዛኛውን ወንዶች ካስወለዱ በኋላ የሚያስቡት ልጅ ሴት ልጅ ልጅ መያዝ ቀላል አደረጋችሁት እንዴ ጎበዝ? እንዴ ልጅ መያዝ በጣም ከባድ እኮ ነው። እኔ እግዚአብሔርን ምስክር ነው የምላችሁ። ተውት። ሙሉ ለሙሉ ሴት ልጅ ላይ ነው እንደውም ጫና ያለው ማለት ይቻላል። ከተፈጥሮ ጀምሮ ገብቷቸዋል አደለ? የወር አበባ የምታየው ሴት እህቶቻችን ናቸው እንግዲህ አስቡት። ህመሙ ህመም አይደለም የምናየው ነው፣ በእህቶቻችንም በባለቤቶቻችንም የምናየው ነገር ነው የወር ሲመጣ ማለት ነው እንደገና ደግሞ ሲያረግሱ ደግሞ ከማርገዙ ይጀምራል ስቃያቸው ማቅለሽለሹ ፍዳው ምኑ ውጣውረዱ መለጠጡ ራሱ እንዴ ቆዳ መለጠጡ በትንሹ እንኳን ማሰብ ይቻል መለጠጡ ራሱ በጣም ይሄ ይገርመኛል ስቃያቸው ምን ሆነሽ ነው ከእንደገና እንደገና ደግሞ ሊወልዱ ሲሉ ማማጣቸው፣ አምጠውም ደግሞ ከወለዱ በኋላ እንደገና ደግሞ እነሱ ናቸው የሚያጠቡት፣ ምን የሚሉት ምን የሚሉት። ወንድ ልጅ ግን ወጥቶ ሰርቶ መጥቶ ደመወዝ ዝንኪ ይላታል። እሱን ነው እኔ ሰርቼ እየመጣሁ አንቺ፣ እባክህ ቤት የምሰራውን ሴት እህቶቻችን የሚሰሩትን አንተ ብላክስ ቢሆን እንዲህ ብትቀያየሩ፣ ያንተ ቀላል ነው ኢምንት ነው። ገብቶሃል አይደለ? አንተ ብር ማምጠተ ደሞ ሰርተ ትሰጣታለህ አይደለ ለባለቤትህ ወይም ደግሞ ለአብራህ ለምትኖረው እሷ ግን አንተ ለወር ብለህ እኮ ነው የምትሰጠው ለወር ላይ በቃ ይችላል ግን እህታችን ወይም ደግሞ ፍቅረኞቻችንም ሊሆን ይችላል ወይም ደግሞ የትዳር አጋራችን ፈጣሪ ባርኮ የሰጣቸውን ነው የምለው እንጂ አለሌና ወጠጤ አሉ ሰገጤ አሁን የበዛበት ሚዲያ ከመጣ ነገር ግን ፈጣሪ ባርኮ የሰጠው ግን ይሄ ነው ከልጅ መውለዷ አንሳ ተርፋ እንደገና ማጥባቷ ማሳደጓ ምን ማለቷ አልፋ አንተንም ነው የምታሳድግ። ጎበዝ አር ዩ ሴሪየስ ራይት ናው። ጭንቅላታችንን ከፈትና አድርገው ገብተዋል አይደለም። የእኛው የቤቱ ስራ ይበልጣል። አንተ የወለድከውን ልጅ ማነጽ ራሱ አንተ ስራ ነው የምትውለው። ልጁ የሚውለው ከእናት ጋ ነው። እናት ናት የምታንጸው የሰው ልጅ። ለዚህም ነው እናት እናት ናት ምን ጊዜ ገባችሁ የሴት ልጅ ስልብ ሊሆን አይችልም እንደውም ገርሞኛል እኔ የሰው ልጅ ለምን በአባት ሊጠራ እንደቻለ ይገርመኛል ከባህል አንጻር ከሆነ አይምሯችን ላይ በቃ ብሬኖች ተደርገን በቃ ይሄ ነገር ነውር ነው የሚለው ውስጥ ገብተን አት አይባልም ልትለኝ ትችላለህ እንደው በእናት ቢሆን እመርጣለሁ ከአባት በአባት ከምንጠራው አይልም በእናት ስም ቢሆን መልካም ነው ለምን በእናት ሲሆን አንተ ት በሴት እንዴት ሴት አንተ ት ራስን ዝቅ ታደርጋለህ ምናምን ሌላው ቢቀር ወንድ የሆነች በሴቷም በወንዱ አይደለም በሴቷ እንኳን የሆነ ጀግንነት የሰራች ወይ የሆነ ነገር ወንድነሽ ወንድ ወንድ ይባላል። ለምን ሴት የተከበረች ሴት ናት፣ ጀግና ሴት ናት ነው ልመና አይባልም። አያችሁ ይሄ ነው ብሬኖች ማለት። ጀግንነት ጀግንነቱን ምኑን ምኑን ለወንድ ይሰጣል፣ ግን ስድቡን ስድቡን ለሴት ይሰጣል። አን ሴት ሊስ ይባል በቃ ሌላ ነው ታሪኩ። አይ ኖ ጀግና ናት ሴት ልጅ እንደውም ሴት ያሳደገው ጀግና ነው። እንደ ስለዚህ እባክ ተንከባከባት። አውቃለሁ ወርቅ ገዝተ ምናምን አምጥተ ይቅርታ ምናምን ብለ የሰራውን ቪዲዮንም አይቻለሁ ማለ ችግር የለውም። ግን ወቅቶ ይማረ የለም በታሪክም እቺ ልጅ እኮ በዛ ቅጽበት ልጅ አሳዳጊ ሆነ አንተ እዛ ስራ ውለ ለምትመጣው አንተ እዚህ እሷ ቁጭ ብላ ስንት ነገር ነው የምታስበው ስለ ህይወት የሴት ልጅ አስተዋይ ናት። እኔ ህይወቴ ነገርኳችሁ እኮ የተባረከች ሚስት ስለሰጠኝ ነው ህይወቴ መልካም የሆነ የሆነልኝ። ገብቷቸዋል። ሴት ልጅ ቤትህን ከሲኦል ወደ ገነት ትቀይረዋለች። ወንደ ላጥ የሆነ እዛ ካልሲን እዚህ እንናቃለን እኮ ልክ ሴት ልጅ ቤትን ቅል ምናምን ምናምን ደግሞ ልርገጥ ትላለ እንደገና ለምሳሌ ያ ይሄ አይሆንም ለው ፕራንክ ቢሆን ነው። ይሄ ስህተት ነው፣ ስህተት አደባባይ ላይ ሶሻል ሚዲያ የምትበላቀጡትም ማለት ነው። እንደዚህ ጆሮ ቢቆረጥ አይሰማችሁም፣ ብትጠብሱ ራሱ አትሸጡትም። የኛ አገር ወንዶች ህይወት እንኳን ተውት። እንደዚህ የሆነው እንደዚህ መቀታ

እዚጋ ደግሞ በምግብ የሚጫወት አንድ አለሌ መለሌ ወለሌ። እግዚአብሔር ስንት የተቸገረ ያለበት ሀገር ላይ ነው እኛ ተወልደን ያደግነው። ለምግብ ያለን አቋም ልዩ ሊሆን ክብር ላይ ያለው ሊሆን የሚገባው። እኔ ያለሁበት ሀገር እራሱ አሁን እዚህ ክብዝ ውድቅ ስትል ብድግ አድርገው ብለው ዳር ቁጭ ያደርጋሉ። በጣም ለምግብ ክብር አላቸው። እንዲህ አይነት አለሌ ከመንደሬ ወጣ፣ መንደሬ ይዩት ማስታወቂያ መሆኑን ግም ለግም አብረህ አዝግም ሆናችሁ ነዋ። እኮ ያስቸገራችሁን። እኮ አሁን እኮ ማስታወቂያ አሰሪውም ሰሪውም በቃ ባፍ። እንግዲህ አሁን ይሄ ፓስታ እንግዲህ ፍቅሯብ ብጤ ያስተዋወቀው ፓስታ መሰለኝ። እሱስ በክብር ነው። ምንድን ነው አባቴ? ታዲያ ምን ያልተሰፋ ፓስታ በማስታወቂያ የምትከተው? በደንብ አሰርተህ አሰክት፣ እንደ ጃኬት ምናምን የሆነ ቁልፍ ምናምን አስገብተህለት ከዛ በኋላ አስተዋውቀው። እንዲህ ከለበስኩ አይቀር ምንድን ነው እንዲህ፣ እብድ መስለህ እንዴ፣ ነውር ነው እኛ፣ ንቀት ነው እንዴ ተበጫጨቀ የፓስታ ልብስ ለብሰህ የምትመጣው? አንተ ሰገጤ! እረ እናንተው አስተያየት ስጡበት። ሌላ ምን የምንለው ነገር የለም። ሁለት ፍቅረኛሞች እየሄዱ ነው

እዙች በቃይነት ልደሰትም አልችልም፣ ልሳቀቅ ነው። እሱንም ህሊና ካለኝ እንጂ እንደናንተ አይነት ሰገጤ እንደናንተ ማአየብ ከሆንቁን አኪዳው እኔ ባለቤቴ ወይ ፍቅረኛ አብራኝ እየሄደች ከአንድ ሴት ጋር ተጋጨችን እ በል በል ለምንም የማያመጭ እኮ ቪዲዮ ነው። ለምንም ለትምህርትም አይሆንም ለመሳቅም አይሆንም። ወንዶች ሰገጤ ሄዶ መቀመጫዋን ኧረ መቀመጫ እንዲህ በመታኔ አይደለም መምታት። እንዲህ ዞር ብዬ ባይ በዛው ነው የምታስቀረኝ። እንዲህ ዘጠና ድግሪ ወደዛ ታዞረዋለች። ነገሩን ነው ምለው እንጂ ግን እንደዛም ባይሆንም ግን እ ክብር የሚባል ነገር አለ። ምቱ ነው ያችም ደግሞ ትሰጣለች ምናምን በ በቃ ረከሰ። እንደዚህ በ እንደናንተ አይነቱን እያየኮ ነው ወንዱ ለፍዳዳና ለፍዳዳ የሆነው ታውቃላችሁ አይደለ በቃ ለፍዳዳ የሆነው